ክርስቶስ ተንሥአ እሙታን በዓቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሓ ወሰላም። የተወደዳቸው የእግዚአብሔር ቤተሰቦች የመቤታችን የቅድስት ድንግል ማርያም ወዳጆች፣ ውድ የልሳነ ተዋህዶ የሚዲያ ተከታታዮች እንዴት አላችሁልን? አጭር መልእክት ለማስቀመጥ ነው እና እየጠበቃችሁን ላላችሁት ደግሞ የዛሬ ፕሮግራማችንን እየጠበቃችሁ ላላችሁ መልእክቶችን ለማስቀመጥ ነው። በእውነት ዛሬ እንግዲህ ከ አብርሃም ጋር ቀጠሮ ይዘን እንደነበር ይታወቃል። እንዲያው አንድ ነገር ብዬ የሆነ የደረሰ መልእክት ስላለ እሱን እናንተ እንድትሰሙት አደርጋለሁ። እንግዲህ ከህተበትን ጋር ብዙዎቹ እየወጡ እንደሆነ ይታወቃል። አብርሃምም ደግሞ እንግዲህ ሰሞኑን በእውነት ደውሎልኝ ደስ ብሎኝ አግኝቼው መልእክትም ልኮልኝ መልእክት አስተላልፌ ለዛሬ ቀጠሮ ይዘን እንደነበር ይታወቃል። ግን ምን እንደሆነ አላውቅም። ሴትዮ በእውነት አረመኔ ወንበዴና ሽፍታ ስለሆነች ምን እንዳደረገችው አናውቅም። እንግዲህ ወይ አሳፍናውም ሊሆን ይችላል። ሴትዮዋ በጣም ጨካኝ ነፍሰ ገዳይ አረመኔ ስለሆነች አንድ ነገር አድርጋው ሊሆን ስለሚችል በተለይ ኢትዮጵያ ውስጥ ያላችሁ እህቶችና ወንድሞች ይህን ልጅ በቅርብ ርቀት ብትከታተሉትና ምን ላይ ደረጃ እንዳለ ብታዩ ደስ ይለኛል። ዞሮ ዞሮ ግን የራሱን የመልእክት ድምፅ ለእናንተ እንድትሰሙት ከዚህ ቀጥሎ አደርጋለሁኝ። ነገር ግን እሱ የቮይስ ሜሴጅ ለእኔ ትቶልኛል የሚለው ራሱን የቻለ ነገር ስለሆነ ከዚህ ቀጥሎ የምትሰሙት ይሆናል። መልእክቱም የሆነው እስቲ አዳምጠን እንመለስና መጨረሻ ላይ እኔ አንድ ቃል ብዬ የዛሬ ስለ ዛሬ ፕሮግራማችን እነግራቸዋለሁ ማለት ነው። እሱን እንከታተል። አመሰግናለሁ ነው ማለት ነው ስለሆነ ያ ነበር የተጠመቁ የነበረ እና አሁን ወደ ጠርቀነ የሚሄድ አለብኝ። ወደ ጠርቀ ወደ ጠርቀነ እየሄድኩኝ ስለሆነ ነገ ላንገናኝ እንችላለን። ቢሆን ባለፈው እንደነገርኩት ያው የት እንደምሄድ አላውቅም። ጊዜው ከተመቸ ቢወት ነበር እና አጋጣሚ የሆነው ደግሞ ያው ትንሽ

እና እግዚአብሔር ይስጥልኝ አመሰግናለሁ፣ መልካም ቀን የመላት ወደዛ ስለሚሄድ ነው። ይቅርታ እንግዲህ አመሰግናለሁ። እንግዲህ እሱ የሚለው አሁን የሰማችሁትን ነው። እና ወደ ጸበል ሂጃለሁኝ ትንሽ ስላመመኝ፣ ጸበል ወደ ጻድቃኔ ጸበል እየሄድኩ ነው የሚል መልእክት ነው ያስቀመጠ። እንዳልኳችሁ እንግዲህ ይህንን ጉዳይ እንድትከታተሉት እፈልጋለሁ። ሴትዮዋ ምን እንዳደረገችው እግዚአብሔር በሚያውቀው ስለማናውቅ የዚህን ሰው ጉዳይ አንድ ነገር ብታደርጉ በጣም እኔ በእውነት እጅግ ደስ ይለኛል። ምን እንዳደረገችው እግዚአብሔር በሚያውቀው አናውቅምና፣ በጣም ተንኮለኛ ሴት ስለሆነች ወይ ሆነ አግታ እንደዚህ ብለ ደውል ብላው ሊሆን ይችላል። እንድትከታተሉት ትፈልጋለሁ። ዞሮ ዞሮ ግን የዛሬ ፕሮግራማችን በዚህ ምክንያት አልተሳካም። ነገር ግን እንደምንም ጥረን ፈልገን የደረሰበትን ማፈላል ግን በቀጣይ ልናገኘው እንደምንችል ለመግለጥ እወዳለሁኝ። ስለጠበቃችሁንም ስለምትጠብቁንም በጣም ይቅርታ እንጠይቃለን። ብቻ ግን የልጁ ህይወት ነው የሚያሳስበን። ሴትየዋ እንዳልኳችሁ በጣም አረመኔ፣ ጨካኝ እንደመሆኗ መጠን አንድ ነገር ልታደርስበት እንደምትችል እገምታለሁ ና ፕሊስ፣ በተለይ ደግሞ ኢትዮጵያ ያላችሁ ይህንን ጉዳይ በጥልቀት በጥብቅ እንድትከታተሉት ለማሳሰብ ወዳለሁ። ሰላም ሁኑልኝ። በቀጣይ ፕሮግራም እንገናኛለን። ደህና ሁኑ።